ተመስቀል በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀል እናማትም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዛሬው የትምህርታችን ርዕስ የሚሆነው የዕለት እንጀራ የሚል ይሆናል። ለእኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የምትሰሙበትን እዝነ ልቡና እንዲሁም ደግሞ ቅዱስ ቃሉን ተምረን ወደ ሕይወታችን ተግብረን የተወደደ ያማረ ለቅድስና የሚያበቃ ፍሬ እንድናፈራ መንፈስ ቅዱስ ለሁላችን ይርዳን ያግዘን። ዛሬ የምንቆየው በዮሐንስ ወንጌል በምዕራፍ 6 ከቁጥር 32 እስከ ቁጥር 35 ባለው ኃይለ ቃል ውስጥ ነው። ይህን ኃይለ ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የጌታችን ኢየሱስ ክርስቶስን ቃል አብረን እናነባለን። የዮሐንስ ወንጌል ምዕራፍ 6 ከቁጥር 32 እስከ ቁጥር 35 ኢየሱስም እውነት እውነት እላቸዋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም ይላል። ለቅዱስ ቃሉ የመድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ እንደምታስታውሱት ሁለቱን አሳ አምስቱን እንጀራ ባርኮ ለሕዝቡ ካደለ በኋላ አምስት የአምስት ገበያ ሕዝብ የሚያህል ሴቶች ሳይቆጠሩ ወንዶች ብቻ አምስት ሺህ የሚያህል ህዝብ ያንን ሁሉ የጌታችን ኢየሱስ ክርስቶስን በረከት በልቷል። ያ ሁሉ ህዝብ እንጀራ በልቶ ጠግቦ ብዙ የሆነ መሶብ ተርፎ ተነስቷል። ስለዚህ ህዝቡ ጌታችን ኢየሱስ ክርስቶስ ከሚፈውሰው በላይ ጌታችን ኢየሱስ ክርስቶስ ከሚያድነው በላይ ጌታችን ኢየሱስ ክርስቶስ ባርኮ የሚሰጣቸውን እንጀራ ፍለጋ ሁልጊዜ ይከተሉት ነበረ ሲከተሉ ደግሞ ጥቂት ሰው አይደለም የሚከተለው። እንጀራ ፍለጋ የሚከተለው እጅግ በጣም የበዛ ህዝብ ነው የሚከተለው። የአምስት ገበያ ህዝብ ማለት ወንዶቹ ብቻ አምስት ሺህ ናቸው ሴቶችና ህፃና ሳይቆጠሩ ማለት ነው። ለምን? በእብራውያን በአይሁዶች በእስራኤላውያን ባህል መሰረት የሚቆጠረው ብዙ ጊዜ ከወንዶች ነው እንጂ ከሴቶች አይደለም አቆጣጠራቸው። ለምሳሌ በማቴዎስ ወንጌል ስንመለከት የጌታችን የኢየሱስ ክርስቶስን የዘር ሐረግ ሲ ጽፍ ወንጌላዊው ማቴዎስ የጀመረው ከወንዶች ነው እንጂ መቆጠር አለበት የጌታችን የኢየሱስ ክርስቶስ ዘር ከእመቤታችን ከቅድስት ድንግል ማርያም ነበር። ለምን ዮሴፍ የወለደው አባቱ አይደለም ያሳደገው አባቱ እንጂ እመቤታችን የሚጠብቅ የእመቤታችን እጮኛ እንጂ ባሏ ስላልሆነና ጌታን ስላልወለደው መቆጠር ያለበት በመቤታችን በቅድስት ድንግል ማርያም በኩል ነው። ነገር ግን የእብራውያንን የአይሁዶችን ስርዓት ተከትሎ ማቴዎስ ሲቆጥር የወንዶቹን ብቻ ይዞ መጣ። ስለዚህ ለዚህ ነው የአምስት ገበያ ሕዝብ በሙሉ ተቀምጦ ያንን የጌታችን የኢየሱስ ክርስቶስን ሁለቱን አሳና አምስቱን እንጀራ ባርኮ አበላው የተባለው። ለዛ ነው እንጂ ከአምስት ሺህ ሰው በላይ ነው የበላው ያንን ያ ሁሉ በርቶ እንግዲህ ከአስራ ሁለት መሶብ ያህል ተርፎ ተመልሷል። ታዲያ ጌታችን ኢየሱስ ክርስቶስን ብዙ ጊዜ የሚፈልጉት ሲርባቸውና ሲጠማቸው ነው እንጂ ምልክትን ፈልገው ታምራትን ፈልገውና አምነውበት አይደለም። የእግዚአብሔር ልጅ መሆኑን አያምኑም ነበረ። የሚፈልጉት ለእንጀራ ነበረ። ይሄ እንጀራ ደግሞ የእለት እንጀራ ነው። ይሄ እንጀራ የሚፈልጉት የሚከተሉት የበልጥ ጠዋት በርተው ከሰዓት የሚርባቸው ከሰዓት በርተው ማታ የሚጠፋ እንጀራን የፈለጉት። ጌታችን ኢየሱስ ክርስቶስ ግን የህይወት እንጀራ ነው፣ የማይጠፋ እንጀራ ነው። እነሱ የፈለጉት የእለት እንጀራ ነው። ለምን በአባቶቻቸው ያውቃሉ። እንዲህ ዓይነት እንጀራ ከሰማይ ወርዶ መና ሲመገቡ በሙሴ ዘመን ያዩታል። ያውቃሉ አባቶቻቸው ከምድረ ግብፅ ሲወጡ እግዚአብሔር አምላክ ከሰማይ መናን አውርዶላቸው ያንን መና እንጀራ እየበሉ ያን የሲና በረሃ አልፈውታል፣ ተሻረውታል። ይህንን በታሪክ ስለሚያውቁ ሁልጊዜ እንጀራ በመፈልግ ውስጥ የሚኖሩ ህዝቦች ናቸው። ህዝበ እስራኤላውያን የሚፈልጉት እንጀራ ደግሞ የዕለት እንጀራ ነው። የእለት እንጀራና ሆዳቸው የሆዳቸው ከሞላ ሌላ የሚፈልጉት ነገር አልነበረም። ታዲያ ጌታችን ኢየሱስ ክርስቶስ ያን ሁሉ ህዝብ ከመገበ በኋላ ብዙ ህዝብ ስለሆነ ከእነሱ ፈቀቅ አለ ይላል ለምን እንጀራውን ከበሉ በኋላ ይህማ ታላቅ ጻድቅ ነቢይ የእግዚአብሔር ሰው ነውና እናንግሰው ብለው ፈለጉ እናንግሰው ይህ መንገስ አለበት አሉ ማንገስ የፈለጉት ለምንድን ነው ካነገሱት ሁልጊዜ ምግብ ይሰጠናል እንጀራ ይሰጠናል ብለው ስለሚያስቡ ነው ከነገሰ ከኛ የትም አይሄድም ብለው አሰቡ። ጌታችን ኢየሱስ ክርስቶስ ግን በምድር ላይ መንገስ አይፈልግም። እሱ የሰማይ ንጉስ ነው። በምድር ላይ የመጣው የሰው ልጆችን ለማዳን ነው እንጂ በምድር ላይ ጊዜያዊ መንግስትን ለማቋቋም ሳይሆን የዘላለም የእግዚአብሔርን መንግስት ለማቋቋም ነው። በሰው ልጆች መካከል የተመላለሱና ወደዚች ምድር የመጣው ጌታችን ኢየሱስ ክርስቶስን ፈለጉት ይላል። ፈለጉትና ከተራራ ሲወድ ጠበቁት። ወዳለበት መጡና ጌታ ሆይ የዕለት እንጀራ ስጠን አሉት። የዕለት እንጀራ ስጠን ባለፈው ባርከ ሰተናል፣ እሱም በልተን ጠግበናል። አሁን ደሞ ርቦናል እና እባክህ እንጀራ ስጠን አሉት። የዕለት እንጀራን እንፈልጋለን አሉት። እናንተ ምግብ ፈልጋችሁ እንጀራ ፈልጋችሁ እንጂ ምልክትን ፈልጋችሁ ወይም ደግሞ አምናችሁብኝ አይደለም የምትከተሉኝ፣ ብሏቸው ምናላቸው፣ እውነት እውነት እላችኋለሁ እኔ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው አላቸው። እኔ ምንድን ነኝ እውነተኛ እንጀራ ነኝ አለ። የሚጠፋ እንጀራ አይደለውም እውነተኛ እንጀራ ነኝ አለ። እነሱ የሚያውቁት እንጀራ የሙሴን እንጀራ ነው። የሙሴ እንጀራ ደግሞ በልተውት ሞተዋል። በሲናበራ ያን ከሰማይ የወረደውን መና በልቶ እኮ አባቶቻቸው ሞተዋል። እንዲሁም በዮሐንስ ወንጌል በዚሁ በምዕራፍ 6 ከቁጥር 58 ላይ እንዲህ ይላል፣ ከሰማይ የወረደ እንጀራ ይኖ ይላል። አባቶቻችሁ መና በልተው እንደ ሞቱ አይደለም ይህን እንጀራ የሚበላ ለዘላለም ይኖራል አላቸው። ሕዝበ እስራኤላውያን ያንን መና ወይንም ያንን እንጀራ በሲናበራ በሉ፣ ነገር ግን ሞተዋል። የእኔን የዘላለም የሆነውን እንጀራ የሚበላ ግን ለዘላለም አይሞትም እያለ ነው የሚነግራቸው። ይሄ ይሄ እንጀራ የዘላለም እንጀራ ነው። ጌታችን ኢየሱስ ክርስቶስ የዘላለም እንጀራ ነው ሲባል የዘላለም ምግብ ነው። እኛ እንደምናውቀው ቁርስ እንደምንበላው፣ ምሳ እንደምንበላው፣ ራት እንደምንበላው፣ ድግስት ገብታ እንደምንበላው ልዩ ልዩ አይነት እንጀራ አይደለም። ይሄ እንጀራ የዘላለም ሕይወትን የሚያሰጥ እንጀራ ነው። እግዚአብሔር የሰው ልጆች የዘላለም የሰጠው እንጀራ ኢየሱስ ክርስቶስ ነው። እግዚአብሔር አምላክ በብሉይ ኪዳን ለሙሴ የሰጠው እንጀራ ጊዜያዊ እንጀራ ነው። ያንን በረሃ እንዲያልፉ ራባቸው እንዲያስታግሱ ነው የሰጣቸው። የሚታይ መና ነው የወረደላቸው ከሰማይ። ያንን በሉ ስለበሉ ግን ለዘላለም ገነት አልገቡም። በዛው በሲና በረሃ ነው የሞቱት። ለሙሴ የወረደው እንጀራ የሚያስርብ ነው። ድጋሚ የምንራብበት ነው። ድጋሚ ርቦን ሌላ እንጀራ የምንፈልግበት ነው። በብሉ ኪዳን የነበሩት ህዝቦች ይህንን መና ከሙሴ እጅ ተቀብለዋል። ነገር ግን ለዘላለም ሞተዋል። በአዲስ ኪዳን ግን ከሰማይ የወረደው ከእግዚአብሔር ዘንድ የወረደው የዘላለም እንጀራ ኢየሱስ ክርስቶስ ነው። ይህንን እንጀራ ብንበላ አንራብም፣ አንጠማም፣ ለዘላለም በመንግሥተ ሰማያት እንኖራለን። ይህንን እንጀራ የሚበላ ለዘላለም አይራብም። ለምን? ይሄ እንጀራ የሚያስርባ አይደለም። ይሄ እንጀራ የሚያስጠማ እንጀራ አይደለም። ይሄ እንጀራ ደግሞ ለዘላለም ብንኖርበትም እለት እለት የምንበላው ነው። የእለትን የአዲስ ኪዳን የእለት እንጀራ የኢየሱስ ክርስቶስ ስጋና ደም ነው። አባታችን ሆይ ስንጸልይ ምን እንላለን? የእለት እንጀራችንን ስጠን ዛሬ። ይሄ ማለት ምን ማለት ነው? በምድር የሚበላውን እንጀራ አይደለም። እለት እለት የአንተን ስጋና ደም እንድንበላና ለዘላለም እንድንኖር አቤቱ ፍቀድልን ማለት ነው። የዕለት እንጀራ አዲስ ኪዳን የጌታችን የኢየሱስ ክርስቶስ ስጋና ደም ነው። የጌታችን የኢየሱስ ክርስቶስ ስጋና ደም ለዘላለም የሚያድን ለዘላለም የማያስርብ ለዘላለም የማያስጠማ ነው። ይህን እንጀራ ሁላችንም እንበላ ያስፈልጋል። ወገኖቼ ምናልባት ስናረጅ ምናልባት በቃ ድንሞት ስነ የምንወስደው የምንበላው እንጀራ አይደለም። ይሄ እንጀራ እለት ዕለት የምንበላው እንጀራ ነው። በብሉይ ኪዳንም በአዲስ ኪዳንም ስናየው ስለ እንጀራ በጣም ብዙ ቦታ ላይ ተጽፎ እናገኛለን። በጣም ብዙ ቦታ ላይ ሰዎች ስለ እንጀራ ነው የሚጋደሉት። ስለ ጊዜያዊ ስለ እለት እንጀራ ተበልቶ ስለሚጠፋ ስለ ስጋና ስለ ውሃ ስለ ወይ ስለ ጠጅ ነው ሰዎች የሚጋደሉት ስልጣን ቢያዝ እንጀራን ለማስፋት ነው የምንሮጠው የምንሰራው፣ የምንደክመው እንጀራ ለማግኘት ነው። ብዙዎቻችን እንጀራ የምንፈልገው ለምንድን ነው? ከርሳችንን ለመምላት ሆዳችንን ሞርተን፣ በቃ ረመተኛ በጊዜያዊ እንጀራ እንደሰታለን። ነገር ግን በአዲስ ኪዳን እኛ ክርስቲያኖች መደሰት ያለብን በጌታችን በኢየሱስ ክርስቶስ የዘላለም እንጀራ ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ ስለ ጊዜያዊ እንጀራ አትጨነቁ፣ ይልቁንም ስለ ዘላለማዊ እንጀራ ተጨንቆ ያለው። ለዚህ ነው ጽድቁና መንግስቱን ቅድሚያ ፈልጉ ሹ ከዛ በኋላ ያለው ሁሉ ይጨመርላቸዋል ይላል። የዘላለም እንጀራ ያገኘ ሰው የምድር እንጀራ አያጣም። መዝሙረኛው ዳዊት ምን ይላል? ጻድቅ ሲራብ ዘሩም እህል ሲለምን አላየውም። ጻድቅ የሚባለው ማን ነው? ክርስቲያኖች ናቸው እኮ። በክርስቶስ ያመነ ሁሉ አይራብም። ለምን? ክርስቲያን ሁሉ የጌታችን የኢየሱስ ክርስቶስን ሥጋና ደም እለት እለት እየወሰደ የሚኖር ሰው ነው። ታዲያ እሱ የሚወላቸው ልጆች ለዘላለም አይለምኑም። በጎዳና አይወጡም። በአዛ ባርነት ውስጥ አይኖሩም። እንዴት ታዲያ በአዛ ባርነት ውስጥ መኖር ጀመርን? እኛ አሁን እያየን ያለነው ነገር ከወንጌሉ የተለየ ነው። የእኛ እኗኗርን ስንመለከት እንደ ወንጌሉ አይደገም እየኖርን ያለ ነው። ለምን እንጀራውን አልፈለግንም? የዘላለምን እንጀራ እየበላን አይደለም። የምንፈልገው ጊዜያዊ የሆነው እንጀራ ነው። በዚህ በሉቃስ ወንጌ በምዕራፍ 24 አንድ በጣም ትልቅ ታሪክ አለ። በሉቃስ ወንጌ ምዕራፍ 24 ከቆጠረ አስራ ሶስት ጀምሮ ከደቀ መዛሙርት ሁለት ሰዎች ከኢየሩሳሌም ስልሳ ምዕራፍ ያህል ወደምትረቀው ወደ ኤማውስ መንገድ ጉዞ ጀመሩ ይላል። ስልሳ ምዕራፍ ማለት እንግዲህ ስልሳ ኪሎ ሜትር ያህል ፈረስም በፈረስም በሰረገላም ሳይሆን በእግራቸው ሁለቱ ስለ ጌታችን ስለ ኢየሱስ ክርስቶስ እየተነጋገሩ ይሄዱ ነበረ። እነሱ የሚያውቁት ጌታ እንዳልተነሳ ነው። ጌታ ግን ተነስቷል። እነሱ ጌታን እኮ ሰቀሉት። ጌታን እኮ አሰቃዩት። እውነተኛውን ጻዲቅ እውነተኛውን ነቢይ እኮ ያዙብን ገደሉብን። ምን ይሻረናል እያሉ ግራ ተጋብተው ስለ ጌታ እየተነጋገሩ ይጓዙ ነበረ። ጌታ በመካከላቸው ተገኘ። ስለ እግዚአብሔር ስንነጋገር የዚህ ነው፣ ሁልጊዜ ከእኛ ጋር እግዚአብሔር ይገኛል። አንድም ሁለትም ሆናችሁ በስሜ ብትሰበሰቡ በመካከላችሁ እኔ እኖራለሁ። እንዳረ የእግዚአብሔር መንፈስ በመካከላችን ነው። ለምን ሁልጊዜም ስለ እግዚአብሔር ስንነጋገር የእግዚአብሔር መንፈስ ከእኛ ጋር ይሆናል። አሁን ግን ቋንቋችን ተለውጧል። እየተነጋገርን ያለነው ስለ እግዚአብሔር አይደለም። ስንገናኝ የምንነጋገረው ሃሜት ነው። ሰዎችን ማማት ወይም ስለ ክፉ ነገር ሰዎች እንዴት መጉዳት እንዳለብን፣ እከሌ እንደዚህ ነች፣ እከሌ እንደዚህ ነው፣ ያገን ሰዎችን መስደብ እንደዚህ ነው። ንግግራችን ሁሉ የተጣመመ ነው። ለዚህ ነው የእግዚአብሔር መንፈስ በመካከላችን የማይገኘው። ስለ እግዚአብሔር ብንነጋገር ግን የእግዚአብሔር መንፈስ በመካከላችን ይሆናል። ስለ ጌታ ሲነጋገር ሁለቱ ደቀ መዛሙት ጌታ በመካከላቸው ተገኝቶ መጓዝ ጀመሩ። እንዳያውቁት አይኗቸው ተይዞ ነበር ይላል እንዳያውቁት እንግዲህ አስቡት ሶስት አመት ከሶስት ወር ከእሱ ጋር ነበሩ። ሲያስተምር አይተዋል፣ የእጁን ታምራት አይተዋል። በዋለበት እያዋሉ ባደረበት እያደሩ ተጉዘው፣ ነገር ግን ከተነሳ በኋላ አጠገባቸው ቆሞ እየተነጋገራቸው ሲሄድ አላወቁትም። አይናቸው ተይዞ ነበር፣ ከእውቀት ተገተው ነበር። እውቀት አለዋው ስለ ምንድን ነው የምትነጋገሩት? አላቸው። አልሰማምን የናዝሬቱ ኢየሱስ ክርስቶስን ምን እንዳደረጉት ለአገሩ እንግዳነ እንደዚህ እንደዚህ አደረጉት እያሉ ይነግሩት ጀመረ። አሁን እኮ ሞቷን ሰቅለው ቀብረውታል አሉት። ከዛ በኋላ ከመጽሐፍት እየጠቀሰ በሶስተኛው ቀን እንደሚነሳ ጌታ አምላክ እንደሆነ የእግዚአብሔር ልጅ እንደሆነ እየነገራቸው ወደ ኤማውስ መንገድ ሄዱ እንግዲህ ስልሳ ኪሎ ሜትር ጌታ ከሁለቱ ደቀ መዛሙርት ሄደ እጅግ የሚያስደንቅ ነው እግዚአብሔር በዘመናችን ሁሉ ከእኛ ጋር ይሄድ አሁን የቸገረን እኮ እግዚአብሔር አምላክ ከእኛ ጋር እየሄደ አይደለም እየሄድን ያለነው ብቻችንን ነው እየሄድን ያለነው ከእውቀታችን ጋር ነው ትንሽ ከተማርን ትንሽ ከተመራመርን እውቀት ያዋጣኛ ብለን በእውቀት እንጓዛለን እንጂ በእውቀቴ ውስጥ እግዚአብሔር ግባ ብለን ጸልየን አናቅም አንጸልይም ጉልበት ካለን በጉልበታችን እንመካለን ገንዘብ ካለን በገንዘባችን እንመካለን እሱም ብቻ ይዘን እንጓዛለን ይዘን እየተጓዝን ያለነው ባዶ ነገር ነው ባዶ ነገር እለት እለት የምንወጣው ባዶችንን ነው ለምን እግዚአብሔር ከፊታችን እንዲቀድም ከኋላችን እንዲከተል በጸሎት በስግደት ጸልየን አምልከን አንወጣም። የጸሎት ጊዜም የለንም ጌታ ከእኔ ጋር ተከተለኛ እንለው ጌታ ግን ስልሳ ምዕራፍ ያህል ከሁለቱ ጋር ሄደና መሸ። በመሸ ጊዜ ከነሱ መሸሽ ጀመረ። ጌታ መሸሽ ሲጀምር እባክ ከእኛ ጋር መሽቷል ከእኛ ጋር እደር አሉት። እሺ ብሎ ጌታ ከነሱ ጋር ወደ ቤታቸው ገባ። ቁጭ አሉ፣ እንጀራ አቀረቡ። እስከዛች ደቂቃ ጀምር ድረስ ጌታ እንደሆነ አላወቁም ነበረ። መጽሐፍ ቅዱስ ላይ ሁለቱ ደቀ መዛሙት ይላቸዋል። ነገር ግን አንድምታው ላይ ሉቃስና ቀሎጳ ወይም ኒቆዲሞስ ናቸው ይላል። እንግዲህ የገነዘው ሰው አላወቀውም። ሁለቱ እንግዲህ ጌታን በጣም በቅርበት የሚያውቁት ናቸው። ስለዚህ አላወቁትም ይላል። እንጀራ አቀረቡ። ከዛ በኋላ ጌታ ያንን እንጀራ ባርኮ ቀድሶ ሲሰጣቸውና ያንን እንጀራ ሲበሉ ዓይናቸው ተከፈተ። ዓይናቸው ሲከፈት ጌታ መሆኑን አወቁ። ከነሱም ተሰወረ ይላል። ከዛ ልባቸው ተቃጠለ። እስካሁን ድረስ ስርሳ ምዕራፍ ያህል ከእኛ ጋር ሲነጋገር እንዴት አይናችን ተያያዘ? አሁን እንጀራ ስንበላ ግን አይናችን ተከፈታሉ። አሁን ብዙዎቻችን አይናችን ተዘግቷል። አይናችን ተይዟል። አልከፈት ብሏል። እግዚአብሔር ማየት አቅቶታል። እናቶቻችንና አባቶቻችን በቀደሙ ዘመን ዛር ነው ያዩት። የዛርን እንጀራ ነው የበሉት። የዛርን እንጀራ በልተው እኛን ወለዱ። የእኛ ዓይን ተያያዘ። እኛውን እያየን ያለ ነው። ዘረኝነት፣ ክፋትና ተንኮል ነው። መተት ነው እያየን ያለ ነው። በመተት ነው እየኖርን ያለው። ሰው እንጀራውን እያንቀሳቀሰ ያለው በመተት ነው። አይናችን ተይዟል፣ ለዚህ ነው ወደ እግዚአብሔር መቀበያ ያቃተን። አይናችን ተይዟል፣ ለዚህ ነው ኢየሱስ ክርስቶስን ማየት ያቃተን። አይናችን ተይዟል፣ ለዚህ ነው ቅዱሳንን መምሰል ያቃተን። ዓይናችን ተይዟል ለዚህ ነው መቁረብ ያቃተን። ለቅዱስ ቁርባን የምንለመነው ዓይናችን ስለተያዘ ነው። ለጸሎት የምንለመነው ዓይናችን ስለተያዘ ነው። አጋንንት ሲጫወትብን፣ ባክ ቀጥቅጥ፣ ባክ ቀጥቅጭ፣ ነፃ እንድትወጡ ባካችሁ ጸልዩ፣ ስገዱ፣ ተዋጉ ሲባል እምቢ ያፈልግም የሚባለው ዓይናችን ስለተያዘ ነው። አጠገባችን ያለው ሰው ሲመትትብን የማናስተውሎ ዓይናችን ስለተያዘ ነው። አጠገባችን ቁጭ ብለው በምግብ ሲያበሉን የማናስተውለው አይናችን ስለተያዘ ነው። አካባቢያችንን አገራችንን፣ አለማችንን እያየን የዘመኑ ፍጻሜ እንደደረሰ የማናስተውለው አይናችን ስለተያዘ ነው። ንስሐ የማንገባው አይናችን ስለተያዘ ነው። ኃጢአትና በደ ተሸክመን ወደ እግዚአብሔር የማንቀርበው አይናችን ስለተያዘ ነው። እግዚአብሔር ማየት ተሳነን። ክርስቲያን ሆነን ታቦት እየወጣ ታቦትን እያየን ነገር ግን የታቦቱን ኃይል መረዳት አቅቶናል። አይናችን ተይዟል። የድንግል ማርያምን አማዳጅነት መረዳት ያቃተን አይናችን ስለተያዘ ነው። ዲያቆን ብንሆን፣ ቄስ ብንሆን፣ ጳጳስ ብንሆን አይናችን በዛር፣ በአይነ ጥላ፣ በቡዳ ከተያዘ ምንም ማስተዋል አንችልም። አይኑ የተያዘ ሰው በጠማማው መንገድ ይጓዛል። እነዚህ ሰዎች አይናቸው የተከፈተው እንጀራ ሲበሉ ነው። ይህ እንጀራ ደግሞ የዘላለም እንጀራ ነው፣ የማያስርብ አይን የሚያስከፍት እንጀራ። ጊዜያዊ እንጀራ ብንበላ አይናችን አይከፈትም፣ ሆዳችን ነው የሚሞላው እንጂ አይናችን አይከፈትም። ጊዜያዊ እንጀራ ስንበላ ወዳችን ሲደርም እንዶ አይናችን ይዘጋል፣ አይምራችን ይደፈናል። የጠገበ ሰው እኮ ምን እንደሚያደርግ አያውቅም። ሌላውን ሰው ይበድላል። የጠገበ ሰው ሌላው ሁሉ የጠገበ ይመስሏል። የጠገበ ሰው ይበድላል፣ ክፋት ይሠራል፣ ኃጢአት ይሠራል። ጊዜያዊ የምድርን እንጀራ ስንበላ ኃጢአት ነው የምንሠራው። የዘላለም እንጀራ ስንበላ ግን አይናችን ይከፈታል። የዘላለም እንጀራ ስንበላ ግን ክፉ መንፈስ ሁሉ ከኛ ይርቃል። የዘላለም እንጀራ እንድንበላ ጌታችን ኢየሱስ ክርስቶስ ይፍቀድልን። ሁልጊዜም በልባችን ማሰብ ያለብንና መንቀሳቀስ ያለብን ጌታ ወይ የዕለት እንጀራ እንድበላ የዘላለም እንዳራብና እንዳግጠማ ወደ አንተ ሥጋና ደም አቀርበን በቀን እንጸል ይገባል። የዕለት እንጀራ ኢየሱስ ክርስቶስ ነው። ወገኖቼ ከእሱ ጋር እንራመድ ይገባል። ከሱ ጋር እንንቀሳቀስ ይገባል። ከሱ ጋር እንኖር ይገባል። በምንድነው ብንኖረው? በቁርባን ብቻ አይደለም። አንዳንድ ሰው በቃ ስለቆረበ በቃ የመጨረሻ የጸደቀ ይመስለዋል። ስራ ቆረበ ብቻ ጌታችን ኢየሱስ ክርስቶስ ከሱ ጋር የሆነ ይመስለዋል። አይደለም። ጌታችን ኢየሱስ ክርስቶስ ከእኛ ጋር የሚሆነው እለት፣ እለት ከሱ ጋር ስንጣበቅ ነው። በጸሎት በስግደት አንዳንዱ ቆራቢኛው ግን የጸሎት ህይወት የለውም፣ አይጸልይም። ግን ለስም ቆራቢ ነኝ፣ ቆራቢ ነኝ ይላል። ሰይጣንም በዛ ውስጥ ይጠጋውና ተግባሩና ግብሩን ያበላሽበታል። ስንቆር ለምንድን ነው የምንደግሰው? ምን ያስደግሰናል? ሰው የዘላለም እንጀራ በርቶ እንዴት ምድራዊ እንጀራ ያዘጋጃል? ምን አስደገሰን? ስንቆር ምን አመጻደቀ? ስለምንቆር ምን ያመጻደቀናል? ግዴታችን እኮ ነው። አይናችን እንዲከፈት እንድንባረክና እንድንቀደስ ነው። ለምን ደግሳለን ስንቆር? አንዳንዶች በቃ የመጨረሻ ህይወት ፍጻሜ ይመስላቸዋል፣ ቅዱስ ቁርባን። ስለዚህ ይደግሱና ሰውን ያበላሉ እንደ ተስካር። ግን እውነታው ምንድን ነው? የምናበላው ቆርባለች፣ ቆርባል ለመባል ነው። ሰዎች እንዲሉን ነው። ሌላ ጉዳይ አይደለም። ሰዎች ያንን እንዲመለከቱና ያሽፋን እንዲሆነን ነው የምንደግሰው። አያስደግስም መቁረብ። ስንቆርብ እንደሆም የበለጠ መትጋት ራሳችን ማዘጋጀት አለብን። ስንቆርብ በስውር ነው መቆረብ ያለብን እንጂ በታይታ በግብፅ ልልልል ከበሮ ምቱን ምቱጊ እንደልቁልኝ እያግ መሆን የለበትም። ልክ እንዲህ ስናደግ ዛሩ ይነሳል፣ ቡዳው ይነሳል፣ ሰው ላይ ያለው መንፈስ ይነሳና እኛ ላይ ነው የሚመጣው። ዛሬ ቆርበን ነገ አያስቆርበንም። ሰዎች ሶስት ጊዜ ቆርብን ያቆሙታል። ለምን? አይችሉትም። ፈተናውን አይችሉትም። ከዛ በኋላ የሚመጣውን የሰይጣንን ፈተና መቋቋም ያቅታቸዋል። ለምን? ክርስቶስም ከልባቸዋም ነው። ክርስቶስን እለት ዕለት ለመቀበል ሳይሆን አንድ የተቀብረው ማህበረሰቡ ተቀብላለች፣ ቆርባለች እንዲለን ነው፣ እየቆረበን ያለ ነው። በፍጹም የዘላለም እንጀራን የምንፈልገው ለሰው ብለን አይደለም። የዘላለም እንጀራን የምንቀበለው ሰዎች ስም እንዲሰጡን አይደለም። የዘላለም እንጀራ የምንበላው የምንጠጣውና ከዘላለም እንጀራ ጋር የምንጣበቀው ለዘላለም እንድንኖር ነው። ጌታ ከእኛ ጋር እንዲሆን ሁልጊዜ መፈለግ ያለብን የዘላለም እንጀራ ነው። የዕለት እንጀራ የሚባሩ በአዲስ ኪዳን የጌታ ሥጋና ደም ነው። እኛውን እየወጠን ያለነው እየደከመን ያለነው ለጊዜያዊ እንጀራ ነው፣ ለሚጠፋው ሰው እንዴት እንዴት አሁን ተወለን አድገን እንዴት እንዶ የእግዚአብሔር እንዶ ትንሽ በቀን ደቂቃ እንዴት አይኖረን ለጸሎት? ጧት ተነሳን ሩጫ ገባን፣ ማታ ተነሳን ሩጫ ገባን። ማታ በቃ እንዲህ ህይወት ሁልጊዜ ጊዜ እንደዚህ ስንንከራተት ከራተት ለጊዜው እንጀራ፣ ለእንጀራ ለእንጀራ የተፈጠርን ይመስል ለጤፍ የተፈጠርን ይመስል ለወረቀት የተፈጠርን ይመስል ሁልጊዜ ለዛ ነው የምንሮጠው። በቃ ሩጫችን ለዛ ነው። ለምን አትጸልይም? ጊዜ የለኝም። ለምን ንሳት ገባ ማይ ጊዜ የለኝም፣ ጊዜ የለኝም። ብር የሸሸ ነው። እግዚአብሔር ከኛ ሸሸ። መረቱ ሸሸ፣ ጸጋው ሸሸ፣ በረከቱ ሸሸ፣ ረዴቱ ሸሸ። የእግዚአብሔር ነገር ሲሸሽ ማን ወደኛ ተጠጋ? አጋንንት ተጠጋ። ጊዜያዊ እንጀራ የሚፈልግ ሰው የሚጠጋ ወደ አጋንንት ነው። በአሁኑ ሰዓት እዚህ ካለ ነው በላይ ጠንቋይ ቤት ዛሬ ያለው ይበዛል። ዛሬ በየጠንቋይ ቤት፣ በየደብተራው፣ በየመተተኛው ሁሉ መጽሐፍ የሚያስገልጠው የሚያስሟገተው ዛሬ ብዙ ነው፣ በጣም ብዙ ነው። ለምን የእለት እንጀራ ፍለጋ፣ ለምን የሰውን እንጀራ ገመዝጋት። እኛ ግን እዚህ የመጣን የእለት እንጀራ ፈልገን አይደለም። የሚጠፋውን እንጀራ ፈልገን ሳይሆን የዘላለም እንጀራ የሆነውን ኢየሱስ ክርስቶስን ፈልገን የመጣ ነው። ሌላ ጉዳይ የለንም። የኢየሱስ ክርስቶስ እንጀራ ፈልገን የመጣ ነው። የዘላለም ሕይወትን ፈልገን የመጣ ነው። ይሄ ሕይወት እንጀራ እንዲዳስሰን፣ እንዲፈውሰን፣ እንዲባርከን የመጣ ነው። መባረክ ያልፈለጉ ሰዎች፣ መቀደስ ያልፈለጉ ሰዎች ግን ከዚህ የሉ። ምክንያቱም የሚድኑት ጥቂቶች ናቸው ብዙዎች አይደሉም። ብዙዎች ቢጠሩ የሚድኑት ግን ጥቂቶች ናቸው። ብዙዎች ግን ወደ ክርስትና ተጠርተዋል፣ ወደ ጌታ ተጠርተዋል፣ ወንጌል ተሰብከዋል። ነገር ግን በእውነት ጌታን የሚቀበሩ ሰዎች ጥቂቶች ናቸው። ሁሉም ሰው ገነት አይገባም። የሕይወት እንጀራ የፈለገ ሰው ብቻ የሕይወት እንጀራ የበላ ብቻ ነው ለዘላለም በመንግስቱ የሚኖረው። ጌታ መኖር ያለብን ኢየሱስ ክርስቶስ መኖር ያለብን እለት እለት ነው። ክፉን በመቃወም ከክፉ ጋር ባረ መሆን ከጌታ ጋር ልንጣበቅ ያስፈልጋል። የእለት እንጀራ እንድንቀበር እግዚአብሔር አምላካችን ይፍቀድልን። ያሰማረን የመከረን የገሰጸን መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የጌታችን የኢየሱስ ክርስቶስ ጸጋ በረከት ከሁላችሁ ጋር ይሁን። ይቆየን።